ዘውጁና ዘውጁና ይላሉ። ወንዶች ሴቶች ቢሉ ያምርባቸዋል። ሴቶች ቤተሰብን ዳሩ፣ ዳሩ፣ ዳሩ ቢሉ ያምርባቸዋል። ወንዶችም ዳሩ ትላላችሁ። ሱብሃንላ ታቡ፣ እየተሳሰሩ ወንዶች ኑ ወደ ሀላል ሆብ። አሰላሙ አለይኩም ወረህመቱላ በረካቱ። ውድና የተከበራችሁ ወንድም እህቶች እንዴት ናችሁ? ሰላም ናችሁ? አላችሁ ከኔጋሁል ሰላም አልሐምዱሊላ በዚህ ሰሞን እዚም እዛም ዞር ዞር ስትሉ እቺ ይበስታለች፣ እቺ ምንድናት ዘውጁና የምትለዋ? እቺ ዘውጁና ከሸሪያ የተያያዘች ነው ወይ ይባል ላ አላቀተ ፊ ልእስላም አታ ከእስልምና ራሱ ተያያዥነት የለውም። ይሄ አንዳንዶች ቢፋሕሚን ሰቂም በመጥፎ አረዳት ቁርአንን ተረድተውት እንዲራለን ይላሉ። ወአንኪሁል አያማ ብሏል እኛም እንዲራለን ዳሩ ብሎናል። አንደኛ ቁርአንን ተፍሲሩን ማወቅ አለባቸው? ዝም ብሎ እንደመጣላችሁ ሳይሆን ለራሳችሁ እንደገጠማችሁ ሳይሆን ሰለፎች ምንድን ነው ያሉት፣ ይሄ ማንን ነው የተፈለገበት ብላችሁ አስቡ። ቃልቾች፣ በተለይ ቃልቾች ቦታ ያለን ተብዬዎች እንዲሁም ደግሞ ኡስታዝ ተብዬዎች አላሀን ፍሩ። በዚህ ነገር ዳሩን ዘጉጁና በምትሉት ነገር አንደኛ የዝሙት በር እንድትከፍቱ ግልጽና ገልጽ ነው። በመጨረሻ በቪዲዮ አሳያቸዋለሁ። ይሄ አንደኛ የዝሙትን በር ነው የሚከፍቱት ማለት ነው። ተቅላ አላሀን ፍሩ። ሴቶች ወንዶች፣ ዳሮን ዳሮን ትላላችሁ። ሴቶች ቢሉም ያምርባቸዋል። አ ይህ ቃልቻ መሳይ ማን ነው? እሺ ሴቶች ቤተሰቡን ዳሮን ዳሮን አድረጉት። አንተ ቤተሰብና ለሱ አባታቸው ከሆንክ ንገረና አባታቸውን ከሆንክ ንገረን። ቤተሰቡን ዳሩን ዳሩን። ወላ አንተ አባታቸውና አስያ እናታቸው ሆናቸው ነው። አረኔ፣ ግራ ገባኝ። እስኪ ንገሩን ቤተሰብን ዳሩን ካሉ እናንተ ምን አስፈለገ? ከላስ ቁርአን ነው ያወረደው ቤተሰብን እንዲደራቸው ነው ዳሩን የተባለው እናንተ ምን አገባችሁ? እዚህ ጋ ታብታብ ወይም ደግሞ ፎሎ ለማግኘት አራ ከስባችሁን በሀላል ከስባችሁ ብሎ አላህ አንፍሩ ሀላል ከስባችሁ ብሎ

ሲታራ ነገር ብቻ አላቅም እ አሁን ለወደፊት እንግዲህ እያሰብኩ ነው እንጂ ከዚህ በኋላ ያለውን። እሺ፣ ማስተዳደር ትችላለህ? አዎ በደንብ ነው። የራስህ የሆነ ስራ አለኛ ሁላችንም ሰውን ነን። ጸባይ ያው በንግግር እኔ በንግግር የማምን ሰው ነኝ። ሌላው ደግሞ አላህ ከላይ ከተጻፈ ማለት ነው። የትም የትም መነቅንቅ ማለት የለም ከላይ ከተጻፈ እ ሰው እየጠበቀ ነው። በውስጥ አውሩና ካልተሳካ መልሰች መምጣት ትችላለች። ሰው እየጠበቀ ይኸው፣ እንደሰማችት አንደ ነው። መስፈርቱን አስቀመጠላት እና መስፈርቱን አስቀመጠች። ካላስ እንዲሁም ጀዛከላ ኸይረን እህታችን፣ እዚህ ልጭረስ ስትለው በውስጥ አውሪ ሰው እየጠበቀ ስለሆነ ፎሎ ያደርጋታል ፎሎ ታደርገዋለች። ፈላስ በውስጥ መጃጃል መጀናጀል ኢላኺር ኢላገይር ዛሊክ በቃ ሌላም ቦታ መሄድ አለበት። መብታቸው ነው። በቃ የሱ ኒካ ጨረሰ በዚያ በቃ ይሄ ነው በቃ እና ጋባለን እና ጋባለን። የት ድረስ ነው ያ? እነሱን ታብታብ አረጉላቸዋል። ፎሎ ሰውና በረከቱላታ ያ በረከቱለት እና

በዚህ ነገር ምን አስበሽ ነው ቆይ በ ይሄ በኦንላይን የጠለብሽውን ባል ባል ነው ብለሽ ታንተ ታድራለች ከሱ አንተ ወንድም በኦንላይን ስንቱ ያያት ስንቱ በቃ ያታመጣት አንተ በቃ ባል ምስቴነች ብላ ልታ ልታመጣት ነው ቤት ደዩ ሰጥ ሁኑ ባረከላፊ እኮ እና ኢንሻአላ ሌላ ወንድሞች ሼር ሼር አድርጉ ለሁሉም እንዲጠቅማቸው ባረከላፊ እኮ